ሰላም ሰላም ጤና ስጥልኝ ውድና ውድና የተከበራችሁ ልብነሽ ቤተሰቦች እና ውድ ቤተሰቦቼ፣ ለነገሩ ሁሉ እግዚአብሔር አዋቂ ነው። እንዲሁም በሞላ ዓለም ላይ ምትኖሩት ኢት ወንድሞቼ ሰላም ብያችኋለሁ። ሰላም ጤና ደስታ ለእናንተ ተመኘሁላችሁ። ደግሞ እኔን አበራታቱ ሼር ላይክ ሰብስክራይብ አርጉት። እና ኢትዮጵያ በአጋጣሚ መጥቻለሁ። እንዱም መጣሉ ብዬ አይደለም የመጣውት ውድ ቤተሰቦቼ ከባድ ነው ብቻ እና ውድ ቤተሰቦቼ በአጋጣሚ መጥቻለሁኝ እኔ ሀሳቤ ሳይሆን የእግዚአብሔር እንደ ራሴ ሀሳብ ሳይሆን የእግዚአብሔር ፍቃድ መሆን ልል ፈልጌ ነው። እንደ ራሴ ሀሳብ ሳይሆን እንደ እግዚአብሔር ፍቃድ ሆኖ ኢትዮጵያ ገብቻለሁ፣ ውድ ቤተሰቦቼ። እንዲሁም ደግሞ እኔን ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ረስቻለሁ ብቻ ሀዘን ውስጡም ስላለሁ ትንሽ ከባድ ላይ ነው ያለሁት፣ እና እኔን ደግሞ ሼር አርጉት። ደግሞ ሰዓቱንም ደግሞ ያኔ መጀመሪያ አንድ ሺ ምናምን ሰዓት ነበረ ተበላሻ እንደገና አሁን ደግሞ ስድስት ወር ነው፣ ከኢትዮጵያ ከዱባይ ኢትዮጵያ ከመጣሁ እና ሀዘን ውስጥ ነው ያለሁት። ውድ ቤተሰቦች ሼር አርጉት፣ አበረታቱ። አይከፈልበት እኔን አበረታት አለው። እችን ልጅት ማበረታት ያስፈልጋል የምትሉ ሰዎች እኔን አበረታቱ። ምክንያቱም ያው እንደምታዩት ሁሉም ነገር አልጨረስኩም። ያው እንደዚህ አርጌ ምንም ሳያልቅ ሀሳቤ በሙሉ ጨርሼ ገባለው ብዬ ነው ያሰብኩት። ይሄ እናቴ ቤት ነው እና እናቴን ማጥቻ አለው። ውድ ቤተሰቦች ይንን አበረታቱ፣ በአክብሮ ጠይቃችሁ አለው እና ስለምትከታተሉት ከልብ አመሰግናቸዋለሁ። አበረታቱት እና ውድ ቤተሰቦቼ ከባድ ሁኔታ ላይ ነው ያለሁት። እኔ ይህንን ቀርጻለሁ ብዬ ሳይሆን በአጋጣሚ ዩቱብ ውስጥ ገብቼ ሲያይ ጭራሽ ሰዓቱን ወርደዋል፣ ሰብስካራይቡንም ቀንሷል። እንግዲህ እና እኔን አበረታቱ። ለእኔ የምታዝኑት ሰዎች እኔን አበረታቱ። እቺ ልጅ ሰርታ ትለውጥ የምትሉ ሰዎች ብቻ እና ከባድ ነው። ሙሉ የቤተሰብ ኃላፊነትም በእኔ ላይ ወደቀ። አባት እናት የሌለበት ቤት ነው። በጣም ሐሳብ ውስጥ ያለሁት ውድ ቤተሰቦች የሀደራ ሀደራ ምን የነበራታት እና እላችኋለሁ። ውድ ቤተሰቦች ተመልሼ በሌላ ቪዲዮ ይመጣሉ። ሁሉንም ደግሞ ሙሉንም ቀርጻላችኋለሁ፣ አሳያችኋለሁ። እና ብቻ ከባን እናቴ ነጥቼ በአጋጣሚ መጥቻለሁ ቤተሰቦች።